የሰውን ክፍተት እንደዚህ ፈጥሮ መሀል ላይ ለመግባት መሞከር ለእኔ የሰይጣን ባህሪ ነው። አንቺ እኮ የምትወጂው ቢሆን እኮ ሁለት ሶስት አመት አይደለም ሀያ አምስት አስር ዓመት ልትጠብቂ ትች ነበር። እኔ አወራው አይሰማሽም ነው? ቪዲዮዎቹን አይደለም ነው? እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ? ብከፋን በውስጤ ከንቀን ጠብቆ እንደነሳኝ ፍቅሬ። እንዴት ነሽ? ደና ነሽ? አልሀምዱሊላህ ሁሉ ሰላም። ለመጀመሪያ ጊዜ ተገናኘን። ለመጀመሪያ ጊዜ ስላወቅሽ ደስ ብሎኛል እኔም ደስ ብሎኛል ደህና ነሽ ቆንጆ ነሽ አመሰግናለሁ አንቺ ደግሞ በጣም ትንሽ ነሽ በጣም ከትንሹ ትንሽ ነው ከፍ ስለዚህ ትንሽ እህትሽ ሆናለሁ ማለት ነው አንተሳ ደስ ይለኛል ደህና ነሽ ዝናቡ እኮ እንትን ነው አስቸገረ እየበሰበሰ ነው ራሱ ሻይ ሻይ አንድ ቅበብ አለው እና ደህና ነሽ? ዝናብ እየበሰበሰ እንዴት ነው? የክረምት ነገር እህ ጥያቄ ነው። እንዴት ነው ላይፍ? አልሀምዱሊላ ከምንድን ነው የሚባለው ከሞላ ጎደል ወሰድ መለስ እያደረገን እንዲሆን አለ። አይ ማሻአላ አንቺ ጋር አገሩ ተመችቶ ነው ይላል። እንደ ነው ወሰድ መለስ ወሰድ እንደ አየሩ መሄድ ነው። አዎ ልክ ነሽ። ነዳንሽ ነዳኝ እንደለ እንደለ ደህና ነኝ። በደጋም ስላውቁሽ ደስ ብሎኛል። እኔም ደስ ብሎኛል። ዛሬ እንዴት አገኘሽ? እንግዲህ ያለውን አየር ማም ታውቂያለሽ፣ ግርግሩን፣ ጫጫታውን። አንቺ ጋራ ደግሞ በአካል ተገናኝተን ባወራ ብዬ አሰብኩ። አንቺም አላሳፈርሽኝም አይ ምን ምን የሚያኮራም ነገር የለም፣ ምንም የሚያስፈራ ነገርም የለም። ለማግኘት አ ሰማየት ተፈለገ እንግዲህ ምን አዲስ ነገር እንደምታየው ነው። እየተደበቀ ያለ ነገር እኔማ፣ ከህዝብ ጋር ፈኖ አዲስ ዘው አዲስ ነገር ሲኖር ጋር ትናንት ራሱ ላይፍ ገብቼ ብቻ ቪዲዮ እንሰራለን ምናምን ብሎ ነበር ከእኔ ጋር አልሰራም። ከሰራ ደግሞ ከእሷ ጋር አብረን እናያለን ያልኳችሁ እንግዲህ። አብረን ብዙ ጊዜ እንደሰው ነው እና ምን ትያለሽ? ማለት ልልሽ የፈለኩትኝ ያው ብዙ ጊዜ ሰው ምናምን ሲል እንዴ ከሰው ላይ ምናምን ፊት እንዴት ያለሽ ምናምን ይላልና ያለውን ነገር ትሪን ትስ ከፊልቢያን እኔ እንጃ እንግዲህ ምን ልበልሽ፣ እኔ ምን ልበልሽ። ያው ብዙ ጊዜ እንዳየሁት ምናምን ከሆነ እናንቺ ያላችሁ ነገር አንድ ተራስ እ ማለት ጣልቃ ገባሽ ምናምን ሲባል እኔ ጣልቃ የገባሁ ስላልመሰለኝ ነው አብራክ እኔ ናይ ሳብ ላይ እኮ አሁን ምንድን ነው መጠየቅ ጣልቃ ገብቻለሁ? አልገባውም። አዎ ይሄን እንድትመልሽ ሊለ በመጀመሪያ ይሄን ነገር መጠየቅ የነበረብሽ አሁን አይደለም ው ያው ብዙውን ደግሞ ሶሻል ሚዲያ ላይ ባየሁት አሁን ህዝብ እንደዚህ አንቺ ለጫና ምናምን ስላደረገ ምናምን መጠየቅ የነበረብሽ መጀመሪያ እንደ ሴትነት አረ ሴት እስከሆንሽ ድረስ አሁን እኔ ሴት እስከሆንኩ ድረስ ብዙ ጊዜ ምንም ማያ ሁለት አይነት ሰው ሁለት ካፕሎች ቢመጡ ለሴቷ ነው ማደለው፣ ወይ ደግሞ በቃ እሷ እንዳትጎዳ ነው ልመክራት የምችለው። ኢቨን እኔ ወንዱ የኔም ጓደኛ የሚሆን የኔ ወንድም የሚሆን ምናምን ገባሽ፣ እሷ ስትጎዳ ማለት ወይ ደግሞ እኔ ምቀርበው ሰው ስለሆነ እሷን ሲጎዳ ስላየው እሱ ዘመዴ ነው ምናምን ብዬሽ ለሷ አላደለም። እንደዛ የሆነ ሴት ለሴት መደጋገፍ አለብን ብዬሽ አምናለሁ እኔ ተወኩል። እና መጀመሪያ መጠየቅ ከነበረብሽ መጠየቅም ከነበረብሽ አሁን አልነበረም። መጠየቅ የነበረብሽ ይሄ ሁሉ ነገር ከሄድሽ በኋላ እንደዚህ ምናምን ከወጣሽ በኋላ ምናምን ሳይሆን መጀመሪያ ላይ ብጠይቅኝ አሪፍ ነበር። ያው መጀመሪያ ላይ ልጠይቅሽኝ የእናንተ ቪዲዮስ ቪዲዮ ስላየኝ ገባኝ። የኛ እኮ የኛም ቪዲዮ ካየሽ እኮ አሁንም እርግጠኛ ሆነሽ ምንድን ነው የነበረብሽ ግን ደግሞ ያለውን ነገር ለማንቺ ደግሞ ገብቶሽ ብታስረጅ ብዬሽ አስቤ ነው እኮ። ገባኝ መጀመሪያ የመጀመሪያው ይሄ ነገር አሪ ኦኬ፣ እንደዚህ ነው ወይ ምናምን ተጠላልተን ወይ ምናምን እንዳልሆነ አይተሽዋል። እኔ ጠልቼው እንዳልሆነ አይተሽዋል። ብቻ ይሄንን እንትን እኔ የምስጠብቀው እንደነበረ ምናምን አልሬዲ ቪዲዮው ላይ ካየሽው እንኳ ያሳውቃል። ያው አንቺ ክፍተቱን ፈለግሽ አገኘሽ እና ክፍተቱን ተጠቅመሽ የገባሽ ክፍተቱን ተጠቅመሽ ነው የገባሽ። ቪዲዮዎች ላይ እኮ አይቼዋለሁ የመጀመሪያው ቪዲዮዎች ላይ እና አላህ ለእኔ ሲል ነው ምናምን ምናምን ብለሻል። እና ዱዐ ስታደርጊበት እንደነበርሽ ነው ለሰው ጋር ይሄዋ አደረኩም ማንም ድላይ ምንም ጸሎት ነገር ነገር ይላል ስከታተል ነበር። ነገር የተፈጠረው አላህ ለኔ ሲለው ነው ምናምን ምናምን ብለሽ በቃ ብቻ ላንቺ አላህ አዳልቶ እንደሆነ አይነት ነገር ነው ያወራሽልሽ። አላህ ለምን ምንም አይደለም። አይ አንቺ አወራሽ ነው እኮ አይደለም፣ እንደዚያ አይደለም። መጀመሪያ መጀመሪያ ብቻ እንደ ሴት ብታሰቢው ይሄ ነገር አትሊስት እኔ እና እሱ አናውንስ ካደረግን በኋላ ለህዝቡ ምናምን ከተ እንትን ከተ እንትን ከተባለ በኋላ በእኛ በኩል ያለውን ነገር ለመፍታት እየሞከርን ነበር መጀመሪያ እና እሱ ነገር እንኳን እስከሚለይለት እንኳን ድናን ተጠቅም እንትን አላልሽም። ጊዜ አልሰጠሽም፣ እድሉን ነው የተጠቀምሽ። ዞሮ ዞሮ እራስ ወዳድነትሽን ነው የሚያሳየው። ግን ያው ሰውና ሰው ሲጣላ ጠብቆ በመሀል መግባት እኮ ራስ ወዳድነት ነው። እኔ አለሁልህ ማለት እኮ ነው አይ

አጋጣሚውን የተጠቀምሽው ለእኔ እንደኔ የራስ ወዳድ ነገር ሆነሽብኛል። ግን ያው የአንቺ ላይፍ የራስሽ ስለሆነ የራስሽን ብቻ ነው መቼም የምታስቀድም። ያው ሁሉም የራሱ ነው መስለ እኔም የራሴን ነው የማየው አንቺም የራስሽን ነው አይደል። ያን ያህል ለምን እንደዚህ አደረግሽ ምናምን አለሽ እሺ። ምክንያቱም ሰው ወደሽ ከሆነ አጋጣሚውን ፍንት ያለሽ ያን ሰው አይኔ ያለውም ነገር ደግሞ እናንተ ጋር ነው ማይነት። ግን ምን ሰላችሁም። መጨረሻውን ቪዲዮም ሳይ የመጨረሻ ቪዲዮ ካየሁ በኋላ እንጂ ምንም ቢሆን ቀድሜ ወጥቼ ያበጣበቅኩት ነገር የለኝም። እኔ ስለሰራሁም ያጋጫችሁ ነገር የለም። መጀመሪያ ላይ ካየሽ ሁሉም ነገር የሆነ የመጨረሻ ቪዲዮችን ነው ምናምን ከሆነ በኋላ ነው። ያን ያክል ራስ ወዳድ አይክለው። አዎ ያን ያክል ራስ ወዳድ ሳይሆን አንደሾቶ ሰው ሰው ሲጋጭ መሃል ላይ ክፍተት ሲያገኝ መግባት ማለት ይሄ ራስ ወዳድነት ነው የሆነ ሰው አሁን ለምሳሌ አንዳንዴ ከሁሉንም ሰው ስለወደድን የራሳችን ግዴታ ማድረግ አለብን አይደል? አንዳንዴ አንዴ እየወደድሽውም እኮ የዛን ሰው ደስታን ስለፈልጊ ብቻ ከሚወደው ነገር ጋር እንዲሆን ማድረግም አንድ ነገር ነው። የመወደድ አንዱ መገለጫው ነው። እኔ አሁን ኢሳምን ስለወደድኩት አሁን ኢሳም እኔን ከወደደኝ ብቻ ነው ከእኔ ጋር እንዲሆን ፈልገው ገባሽ። አንቺን ከወደደሽ እኔ ካንቺ ጋር ቢሆን ችግር የለብኝ። ከኔ መወደድ የሱን መወደድ ስለማስበልጥ ማለት ነው ገባሽ እና እሱ ደግሞ እሱ አይደለም ጠልቶኝ እየተገፋ ወይ ምናምን፣ እኔም ጠልቼ አይደለም። በቃ እኔ አጋጣሚ ነበረ ይሄ ነገር እንትን ያለው፣ ከዛ እኔ ስላልመሰለኝ ሌላ አማራጭ ተጠቀምኩኝ። ኧረ እንግዲህ ከመጪ ማታይ ወርጂ ቢን ቢሆን እኔ ሳምቤ ምናምን ከኔ ጋር ቁም ነገር የሚያስብ ስላል መሰለኝ አማራጭ ተጠቀምኩኝ። ከዛ በኋላ ግን እሱ ቁም ነገር እንደሚያስብ ምናምን አይነት ነገር ሲያሳየኝ፣ ለመቻኮት ከተመጣን ያንንም ለማስቀረት ወደዚህ እምትለው ማለት ምናምን ወንኪን ግን እዚህ ወስኜ ደግሞ እንዲያስቀረኝ ያገኘሁት ነገር የለም። ገባሽ ከወሬ ምናምን የዘለ ነገር ስለሌለ ነው አሁን እኔ በቃ ምንድን ነው የሚባለው አጣብቂኝ ውስጥ ላይ ያለኝ እንጂ ጣልቼ ወይ ምናምን ሳልፈልገው ቀርቼ ምናምን ወይ እሱ ሳይፈልግ ሜቢ ሊሆን ይችላል። አላውቅም ያው ልጅ እኛም ልጅ በነበርንበት ጊዜ እንደ ትልቅ ሰው እኛም ልጅ በነበርንበት ጊዜ ብዙ የመሰሉ ነገሮች ምናምን አድርጋለን። ሜቢ ትንሽ ከዚህ እድሜሽ ከፍ ሲል ምናምን ነገሮች ማምጥ ስለተመዛዘኝ ምናምን ሊገባ ይችላል። ብቻ ባይሆን ጥሩ ነበረ፣ ግን ኦልሬዲ መተሻል ይገጣሻል ወደ ህይወቱ። እንደዚህ አልጠበቅኩም። ጃፕን እየተጠቀምሽ ነው ያለሽው። እኔ እውነት እንደዚህ አልጠበኩም። እንደዚህም ደግሞ አንቺ ጋስ ምን ያለ አልመሰለኝም። አሁንም ሳገኝሽም ሲቀጥርሽም እንደዚህ አይነት ነገር አንቺ ሐሳብ ላይ አእምሮ ላይ ያለል መሰለኝ ነበር። እኔ አሁን እያልኩሽ እኮ ማለት ነው ያለሁት ይሄን ነገር ብትጠይቅኝ ደስ የሚለኝ የነበረው፣ እዚህ ቀደም ብለሽ ሱልጣና ግሪስ መርኩ ስትሞክሪ ያኔ ብትጠይቅኝ አሪፍ ነበረ እንደ ሀሳብ።

ሶስቱም ቤሳዩ እና እኔ አሁን የመጣሁትን ያለውን ነገር እናንተ ጋር ምንም እንዳለ እንድታሳየ ነበር እና አስብም እንድትነግሪልኝ ለኦዲስም እንድናሳውቁ ብዬሽ ነበር ግን አንቺ ካገኘች በኋላ እንደዚህ ነገር አላገኘሁም። ማለት እንደጠበኩት እኔ የራሱን ብቻ ነው እየሰማሽ ያለሽው፣ ወይ ደግሞ ወይ ደግሞ እኔ የማወራውን ነገር መስማትም ከቁም ነገር ምናምን ማያዝ የምትፈልገው አይመስለኝም። እኔ የምሬን እያወራሁሽ ያለሁት እኔና ኢሳምን የኔና ኢሳምን ክፍተት ጠብቀሽ መግባት ማለት ይሄ፣ ለእኔ የሰውን ክፍተት እንደዚህ ፈጥሮ መሃል ላይ ለመግባት ነው መሞከር ለኔ የሰይጣን ባህሪ ነው። ክፍተቱን በቃ ልክ ክፍተት ተፈጠረ፣ ክፍተቱን ተጠቅመሽ ነው መሀል እየገባሽ አይደለም። እኩ ያው እኔ መስማ ካፈለሽ እንት አናውራ አይሰ ማለት ነው። ከዚህ በላይም ልናገርሽ ይችል ነበረ፣ እንደኔ እንት እንደ መናደድ። አሁን በጣም ተረጋግበበት ጊዜ ነው የመጣሽው፣ እንደውም ጥሩ ነው። ለምን መጀመሪያ እንዳልኩሽ መጀመሪያ ቢፎር፣ እሱ ጋር ከመውራት በፊት እኔም ብታወሪኝ እና ካኔ ጋር ያለውን ነገር ብት እንትን ምንድነው ይሄ ብትሰሚ ጥሩ ነበር፣ ከዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር በኋላ ወደ እኔ ብትመጪ ጥሩ አልነበረም። እርግጠውን ላይ ተረጋጋው በታይም ላይ እና ደሞ ካሜራ ሙስላለ ነው። እኔ እንደዚህ ነጥብጥዬ እንደዚህ ሰው ፊት ላይ የሚሄድ ነገር ካሜራ የያዘውን አይለቅም። አንቺም ታቀረሽ አንቺ በኋላ እንጂ በኔ በኩል ሆኖ ማንንም አንደርስታንድ እንደማያደርገኝ አይደለም እንደዛ እንደሰረዳሽው አይደለም። አንቺ እንደሰረዳሽው አይደለም። እናንዴ እኔ ማንንም ክፍተት እንትን ብዬ ፈልጌ የምገባቸው እኮ ክፍተት አይደለም። የመጣሽው ክፍተት አይደለም አይደለም። እኛ ስንጣላ ክፍተት ፈጥራሽ ሲፈጠር አይደለም የመጣሽው ግን ነው አንቺ ማለት ያለብሽ እናንተ ስትጣሉ አይቻለው

ግን ለአንቺ አምሳሌ እንዳትጎዳ ወይም ደግሞ ይከፋታል ብዬ እንዳላስብ አንቺ እኮ ጠይቀሽኛል ወይ ጠይቀሽኛል ወይ ገና ለገና ዩቲዩብ ላይ ቲክቶክ ላይ አየሁት ምናም ብለሽ እኮ ነው የመጣሽው እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ ይሄን ነገር ወደ ወደኔ ለማምጣት ስንት ጊዜ ስታግሰው እንደነበረ ታውቂያለሽ ስጠብቀው እንደነበረ ስንት ጊዜ ታውቂያለሽ ወይ ስንት ዓመት ሙሉ ጠብቄ ጠብቄ ጠብቄ ነው መጨረሻ ላይ በቃ እኔ ሴት ላይ መውሰን አለብኝ ከለሱ ከሶስት ከአራት እስከ አመት በላይ መስጠት የለብኝም እንዴ ስለማንኩ ነው ወይ ምናምን ምናምን። አይደለም አንቺ አንች አሁን አንቺ የኛን ጋፕ ስታገኝ ገባሻ። ኔክስት ላይ ደግሞ አንቺ እነሱ ኢቭን አብራችሁ ብትሆኑ የናንተን ጋፕ ፈጥሮ ደግሞ ወደ እናንተ እናንተ የሚመጣ ይመጣ ካርማ ያለ ነው። አንቺ ሰው

አንቺ በመሀላችን ገባሽብን፣ አልገባሁም በማለት አንቺ ደሻል ቅድምም እኮ ተናግረሻል። እኔ እንደ አማራጭ ሌላ ህይወት ሲያስኩኝ አልሽ። ለመመለስ ደግሞ ድጋሚ ተመሳሳይ ነገር ስለሆነብኝ ነው አልሽ። ስለዚህ አሁንም እኮ ጣልቅ አልገባሁም። አንቺ እኮ መጀመሪያም እኮ ይላመርጥሽ ደሽል። እኔ አሁን ላይ ለማስተካከል እየሞከርኩ ነው። አንቺ ግን እንደ ሴት አታስቢም። ቢያንስ ቢያንስ እንደ ሌላው ባታስቢም እንደ ሴት ብታስቢልኝ 10 20 ዓመት ምናምን የምትይው እኔ ምን ቆሜ እንደዚሁ እንትን ነኝ እንደ ቫምፓየር በእድሜ አይቀጥልም ነው እንደዛ አይደለም። እኔ እኮ እኔ በእኔ በኩል ያለውን ነገር አታውቂም። እኔ ላይ እየደረሰብኝ ያለውን ነገር አታውቂም። እኔ መጠበቅ ብችል እኔ መጠበቅ ብችል አንቺ ሰዓት ነግሪው የጠብቀው ነበር። ሶስት አራት ዓመትም የማይጠብቅ ሰው አለ። ገባሽ? ግን እኔ እንደዛ አይነት ሴት አይደለሁም። በቃ ለመታገስ ለመታገስ ሞክሬ አስር ዓመት ሀያ ዓመት ምናምን ስለሚል ሲጀመር ሲጀመር አስር ዓመት ምንቲ ምናምን የሱ ነው። አይተሽ ነበር እርግጠኝነት ነው። ያው አሁን ላይ ምናልባት እኔ እና አንቺ እድሜ ልዩነት በደም ሊኖረን ይችላል፣ በደም ልበልጥሽ ይችላል። ነገ ላይ ግን አንቺም አስር ሀያ ዓመት ምናምን ብትጠብቂ ከዚህም በላይ እድሜ ትወኛለሽ። እንደዚህ አትቀሪ፣ እንደአሁኑ ልጅ ሆነሽ አትቀሪ። እና አሁን ላይ እንደማያሳስብሽ አይደለም። ስለ እድሜ የሚያሳስብሽ በጣም ይቅርታ። ማለት እኔ እንደዚህ አልጠበቅኩም። እንደዚህ ምን ነገር አለ ሰው አሁን ምናምን ብለሽ ጭራሽ እኔን እንትንት ያለሽ። እሺ በጣም ይቅርታ። እሺ፣ ወላሂ በጣም ይቅርታ። እኔ እንደዚህ አልመሰለኝም ነበር። አይ እኔ እንትን እንዲህ በጣም እንትን እንዲልሽ አይደለም፣ እንዲሰማሽ አይደለም። በጣም እንትናት። በይ ፈታ በይ አውቄ ነው ሳይሆን ያው የእንትን ያልኩሽ ነገር ቀልድ አይደለም፣ የምርም ነው። ስለ እኔ እና እሱ ምናምን ነገር የነገርኩሽ ያወራሁት ነገር ቀልድ አይደለም። ግን ያን ያህል አንቺንም መጫን አልፈልግም አንቺም የራስሽ አትሄዳለሽ ስለለው እኩል አንቺ ጋር አለው ስሜት እና በጣም ይከብዳል፣ ጨርቶኛል። የአንቺ ጥፋት አይደለም፣ የእሱም ጥፋት አይደለም፣ የእኔም ጥፋት አይደለም። መሆን ያለበት ነገር ነው፣ አላህ ሊፈተንን የፈለገው እንጂ የኔ የሱ ነገር ጥሩ መሆን ቢችል ኖሮ ድሮ ይሆን ነበር። እዚህ ድረስ አንደርስም ነበር። አንቺ መምጣትሽ ለሀይር ነው የምርሽ አ አው አለ ያለው ነው የሚሮ ማለት እኛ እንትን ባልን አይደለም ያንቺ መምጣት እንግዲህ አላ ስለፈለጎ ነው የሚመጣው። እና አንቺም አሁን የመጣሽበት ሰዓት ላይም ሰዓትም አሪፍ ነው፣ ምክንያቱም እኔ በራሴ ሳይድ ብዙ ማስተካከል ያለብኝ ነገሮች አሉና ቢያንስ እንደዚህ እሱንም ቢያንስ የሆነ ብቻ እንትን ብለሽዋል። እኔ ያጎደልኩበትን ነገር እንትን እያልሽው ስለሆነ አሪፍ ነው ስልሽ እኔ አሁን ወደ ሌላ ፎከስ አድርጌ እዛኛው ጋር ነገሮች ማስተካከል ምናም ሲኖርብኝ ግዴታ እዛም እዚህም መሆን የለብኝም ገባሽ? እና አንቺ የመጣሽውላ ሄሮ ነው የራስሽን እንትን ኑሮ ቻለ ያለው ይሆናል። እንደዚህ አርጊ እንደዛ ታርጊ ምናም አልልሽን። ሶኪ አለ ያለው ይሆናል። እንግዲህ መሆን ያለበት አንዳ ማውራው ሁሉ ጠርቶኛል። ምክንያቱም ቅድም ድረስቲ የእውነት ጨንቆይ ነበር ስህተት የሰራው ነበር ይመስልኛል። እና ወደ ወደ ጥያቄዎች መልስ ስገባ ለእኔ ችግር የለውም። ፈታ በይ። እኔ እስካሁነትሽም ዝምው ትንሽ ያስ ስላስብልሽ ብይ እና በራስሽ መንገድ ሂጂ። ልክ ነው ብለሽ የምታስቢውን አድርጊ፣ ብቻ እራስሽ እንዳትጎጂ። ያው ከዚህ በፊት የስራሳችሁን ስህተቶች ምናምን አትድገም፣ የሚቻልሽ ቦታ እና ብዙም ደግሞ ቀለል ምናን አትድም

አረ እንደዚህ ደስተኛ የሚያደርግሽ ከሆነ ለታው ይበደልኝ አረ እኔ ሲጀመር እኮ የኔ የኔ ፈቃድማ አያስፈልግሽም እኔ እንደውም አሁን አንቺን ሳይሽ አንቺ ለሱ በጣም በጣም ምርጥ ልጅ ነው የምትወኝበት ገባሽ እኔ እንደውም እሱ እንደጎዳሽ የምፈረም ምክንያቱም አይደለም እኔ እንጃ ብቻ ግን አንቺ ጠንቀቅ በይ ለማንኛውም ደስ ያለሽን አድርጊ ደስተኛ የሚያደርግሽን ነገር አድርጊ እንደዚህ ደስተኛ የሚያደርግሽ ከሆነ ከእሱ ጋር መሆኑ ደስተኛ የሚያደርግሽ ከሆነ ደስተኛ ሁኚ፣ ይሻላል። እደራችኋለሁ እኔ እኔ ነኛ ጨብጨብ የምድርሽ ይሻላ። እንደውም እንዳንቺ አይነት ሴት ቢበዛበት ነው እንጂ እንደሱ እንትን አትይበትም። እንደውም እሱ ያንስብሻል እንደኔ ን። ምክንያቱም አንቺ አይ የምር የምር ብቻ ምንድነው ንጹሕ የሚባል አይነት ስለሌለም እንደዛ አይነት እና እንዳትጎጂ አሁን ሳይሽ እንዳትጎጂ፣ እሱም ሆነ እንዳይጎተሽ፣ ጠንቀቅ በይ። በደንብ እንትን አትቀበይ፣ መርሀዋ ጠንቀቅ ይሻ ለምን አንዳንዴ እንግዲህ ምንድን ነው የሚባለው፣ ያፈቀረው ወር ነው ምናምን የሚባል ነገር አለና በተቻለሽ መጠን ነው። አዎ እሺ። እና እንግዲህ ቤተሰቦች ያው እንግዲህ እንደምታዩትኝ አስፈቅጃለሁኝ በእናንተ ቤት እና በጣም ደስ ብሎኛል። ሁላችሁም ሰብስክራይብ እያደረጋችሁ እንግዲህ ቀጣይ ደግሞ የምንመጣ ይሆናል።